ወንጌልም ስለ ልጁ በስጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው። አሜን፣ ክብር ለጌታችን ለኢየሱስ ክርስቶስ ይሁን። ይሄ ቃል የተጻፈው ወደ ሮሜ መልእክት የተጻፈው ምዕራፍ አንድ ላይ ይገኛል። ምዕራፍ አንድ ቁጥር ሶስት እና አራት ላይ የሚገኝ የእግዚአብሔር ቃል ነው። እዚህ ቦታ ላይ ጳውሎስ ስለዚህ ቃል ይናገራል። ክብር ላይ ኢየሱስ ይሁን። በጣም የሚገርማችሁ ነገር ዕብራዊ ምዕራፍ አንድ ላይ ኢየሱስ ክርስቶስ ከሁሉም በላይ የሆነው እንደሆነ ይናገራል። መጽሐፍ እንዲህ ብሎ ይናገራል። ሰው ትኩረቱን ሁሉ በኢየሱስ ላይ እንዲያደረግ ይፈልጋል። በዚህ መጽሐፍ ቅዱስ ውስጥ ብዙ ሰዎች ስማችሁ ተጽፏል። በዚህ መጽሐፍ ቅዱስ ውስጥ የብዙ ሰው ስም ተጽፏል። ግን ትኩረት አርገን ማየት ያለብን ትኩረታችን ማስቀመጥ ያለብን መጽሐፍ እንደምናገር በኢየሱስ ክርስቶስ ላይ ነው። ክብር ለኢየሱስ ይሁን። ትኩረታችን በልጁ ላይ ይሁን። ትኩረታችን በኢየሱስ ላይ ይሁን ትኩረታችን ከሱ ጋራ ይሁን ከኢየሱስ ጋር ትኩረታችን ስናረቅ እሱን እናገኛለን ክብር ለኢየሱስ ይሁን ይህ መጽሐፍ ይላል ይህ መጽሐፍ በስጋ ከዳዊት ዘር የተወለደው ስለ ልጁ ነው ልጁም ደግሞ ስለ ኢየሱስ ክርስቶስ ነው ላይ በቅድስና ሞቶ ከሞት በተነሳው ኃይሉ የእግዚአብሔር ልጅ የሆነው ስለ ልጁ ነው ይሄ መጽሐፍ የተጻፈ ይላል እግዚአብሔር ስለ መላእክቶችን ይናገራል። መላእክቶች ማዳንን የሚወርሱ የሚጠብቁ ናችሁ ይላል። ኢየሱስ ክርስቶስን ግን ከዚህ በላይ የሆነ ስም ሰጠው። ምን? የእግዚአብሔር ልጅ። እግዚአብሔር ለመላእክቶች ከማንም መላእክት እኔ ዛሬ ወለድኩ ልጄኔ ብሎ አያውቅም ይላል። ስለዚህ ለኢየሱስ ክርስቶስ ከመላእክት በላይ የሆነው ስም የሰጠው እግዚአብሔር መላእክቶች ወድቆ የሚሰግዱለት መላእክቶች ወድቆ የሚላኩለት፣ ማየት ያለብንና መረዳት ያለብን አይኖቻችን አንስትን ትኩረት ማድረግ ያለብን በኢየሱስ ክርስቶስ ላይ እንደሆነ መጽሐፍ ይናገራል። ክብር ለኢየሱስ ይሁን። ሰው ሁሉ ትኩረቱን አንስቶ በኢየሱስ ላይ ማድረግ አለበት። ትኩረት ሁሉ ወደ ኢየሱስ አይኖች ሁሉ ወደ ኢየሱስ ነው ማየት አለበት፣ እግዚአብሔር የሚፈልገው መላእክቶች እዚህ ውስጥ ተጽፏል፣ ነቢያት እዚህ ውስጥ ተጽፋሉ፣ ቅዱሳን እዚህ ውስጥ ተጽፋሉ፣ ስማችሁ ተጽፏል። የሚፈልገው ግን አንድ ነገር አለ። የሰው ሁሉ ትኩረት በኢየሱስ ላይ እንዲሆን ይፈልጋል። የሰው ሁሉ እይታ በኢየሱስ ላይ እንዲሆን እግዚአብሔር ይፈልጋል። ትኩረት ሁሉ ወደ ኢየሱስ። ለዛ ነው ይህ ወንጌል በስጋ ከዳዊት ዘር ስለተወለደው ስለ ልጁ ነው ይላል ይህ ወንጌል በስጋ ከዳዊት ዘር ስለተወለደው ስለ ልጁ ነው፣ ስለ ማንም አይደለም። በቅድስና መልክ ደግሞ ሞቶ ከሙታን መካከል የተነሳው ስለ ኢየሱስ ክርስቶስ ነው ይላል። ወዳጆች እግዚአብሔር እይታችን ማድረግ ያለብን ዋና አመለካከታችን እይታችን፣ ዓለም ሁሉ ማየት ያለበት አይኖቿን በኢየሱስ ላይ እንዲታረግ ይፈልጋል። እግዚአብሔር መላእክቶችን እንድንከተል አይፈልግም ለመላእክቶች ስፍራ አልሰጠንም መላእክቶች እንዲንሰግዱለት አልፈቀደም እብራዊ ምዕራፍ አንድ ላይ እንዲህ ብሎ ይናገራል መላእክቶች ይላል መዳንን የሚወርሱ የሚጠብቁ ናችሁ ይላል መዳንን የሚወርሱ ማለት ለእኔ እና ለእናንተ የተመደበው ነው መላእክት ከመላእክት ስም በላይ ያለው ስም ግን የሰጠው እግዚአብሔር ለኢየሱስ ክርስቶስ ነው ለልጁ ነው ስለዚህ ትኩረታችን ሁሉ በኢየሱስ ላይ ነው መሆን አለበት። እይታችን ሁሉ በኢየሱስ ላይ ነው መሆን አለበት። አይኖቻችን አንስተን ማየት ያለብን ልጁ ነው። እሱ ነው እግዚአብሔር ለእኔና ለእናንተ የሰጠው። ትኩረት ሁሉ ወደ ኢየሱስ፣ አይኖች ሁሉ ወደ ኢየሱስ፣ እይታ ሁሉ ወደ ኢየሱስ። እግዚአብሔር እንድናይና እንድንፈልግ ወደሱ እንድንቀርብ የሚፈልግ ልጁ ነው በኢየሱስ ክርስቶስ ዓለማትን በፈጠረበት በሱ በኩል የኃጢአት ስርየት የተገኘበት በሱ በኩል ከሙታን ወደ ሕያዋን የተቀየርንበት ወደ ሕያዋን የተቀላቀልንበት ከአሕዛብ ደጅ ወጥተን ቅዱሳን የተባልንበት ልጁ ነው ኢየሱስ ክርስቶስ። ስለዚህ እግዚአብሔር እይታችንና አይኖቻችን በልጁ ላይ እንድናደርግ ይፈልጋል። ወዳጆቼ ዛሬ አይኖቻችሁን በማን ላይ አድርጋችኋል? በቅዱሳን ላይ በመላእክቶች ላይ በነቢያት ላይ አንሱት አንሱት ከነሱ ላይ። እግዚአብሔር እይታችን በልጁ ላይ እንድናደርግ ይፈልጋል። ትኩረት ሁሉ ወደ ኢየሱስ እንዲወይን ይፈልጋል። አይኖች ሁሉ ወደ ኢየሱስ እንዲያዩ ይፈልጋል። መንገድ ነውና ስለእኔና ስለ እናንተ አጢአት ዋጋ ገት ከፍሏልና ያንተ እይታ ያንቺ እይታ መሆን ያለበት በኢየሱስ ክርስቶስ ላይ ነው። መላእክቶች የእሳት ነበልባል ናቸው። መላእክቶች ማዳንን የሚወርሱ የሚጠብቁ ናቸው ላል እግዚአብሔር ቃል። ከነሱ በላይ ግን ስም ያለው ኢየሱስ ክርስቶስ ይባላል። ለዛ ነው ስለ ልጁ እግዚአብሔር ሲናገር ከስሞች በላይ ሁሉ ስም ሰጤ። ከመላእክቶች ስም በላይ ያለውን ስም ለኢየሱስ ነው የሰጠው እግዚአብሔር። እኛ መላእክቶችን እንጠላለን? አይደለም። እኛ ቅዱሳን እንጠላለን? አይደለም። እንወዳችኋለን፣ ግን አናመልካችሁ። እነሱ ራሱ ወድቆ የሚሰግዱለት የጌቶች ጌታ ኢየሱስ የሚባል አለ። የንግስታት ንጉስ ኢየሱስ የሚባል አለ። ለሱ ለሱ ወድቆ የሚሰግዱለት ነው። ከስሞች ሁሉ በላይ ያለው ስም ኢየሱስ ክርስቶስ ይባላል። ወዳጆቼ አይኖቻችን ማድረግ ያለብን እይታችን ማድረግ ያለብን ይሄ ወንጌል የተጻፈው ስለ ልጁን ይሄ ቃል የተነገረው ስለ ልጁን። ስለዚህ እይታችን ማድረግ ያለብን በልጁ ላይ ነው በኢየሱስ ክርስቶስ ላይ እግዚአብሔር የሚፈልጎ ይሄ ነው። አንተ ግን የፈለግኮን ነገር አታርጎ መጻፍ የሚለው ነገር እንዲታረግ ዛሬ እነግርሃለሁ። እግዚአብሔር የሚፈልገው እይታችን ሁሉ በኢየሱስ ላይ እንዲሆን ይፈልጋል። እብራዊ ምዕራፍ አንድ ላይ ሄደ። ያም ትኩረት ሁሉ በኢየሱስ ላይ እንዲሆን ይፈልጋል። ትኩረት ሁሉ ማዳናችን ባገኘንበት መንገድ እንዲሆን እግዚአብሔር ይፈልጋል። እኛ በፈለግነንና እኛ በፈቀድነን እኛ ማድረግ በምንችለው መንገድ አይደለም። ወዳጆቼ ዛሬ እናንተ ትኩረታችሁ ማን ላይ ነው ያረጋችሁት? እናንተ ትኩረታችሁ ማን ላይ ነው ያለው? ትኩረታችሁ በኢየሱስ ላይ ካልሆነ አንሱት። ትኩረታችሁ ሁሉ በኢየሱስ ላይ እንዲሆን እግዚአብሔር ይፈልጋል። ይህ እግዚአብሔር ፍቃድ ነው። ይህ እግዚአብሔር ፍላጎት ነው። በእኔና በእናንተ ፍላጎት ነገ ዋስትና የለንም። በእግዚአብሔር ፍቃድ ግን መጽሐፍ ተጽፎልናል። ትኩረት ሁሉ ዓይን ሁሉ ማየት አለበት፣ መመለከት አለበት፣ መሄድ አለበት በኢየሱስ ክርስቶስ ብቻና ብቻ ነው። ሌላ አማራጭ ይልን ሌላ የምንደራደርበት ኖ የለም። ሌላ ትኩረት የምንሰጠው ኖ የለም። ትኩረታችን በኢየሱስ ላይ ነው። እይታችን በኢየሱስ ላይ ነው። አይኖቻችን በኢየሱስ ላይ ነው። የሚያደርስን ወደ እግዚአብሔር በእኔና በእናንተ ቦታ የሞተው ስለ ኃጢአታችን የሞተው ሞትን ድል አድርጎ የተነሳው በእግዚአብሔር ፊት በጽድቅ ያቆመን ኢየሱስ ክርስቶስ ብቻ ነው። ስለዚህ እግዚአብሔር ትኩረቱ የኢየሱስ ነው። ትኩረቱ ኢየሱስ ላይ እንድናደርግ ይፈልጋል። ኢየሱስ ላይ ትኩረት ኢየሱስ ላይ ትኩረታችን እንዲሆን እግዚአብሔር ይፈልጋል። አይኖች ሁሉ ወደ ኢየሱስ ነው ማየት አለባችሁ። ስንጸልይ በሱ በኩል ነው መልሰ ያለን። ወዳጆች የትኩረት ሁሉ ወደ ኢየሱስ ይሁን። አይኖች ሁሉ ወደ ኢየሱስ ማየት ይሁን። በሌላ መንገድ ህይወት የለም። በሌላ መንገድ የምንድንበት የለም። በሌላ መንገድ የምንጸድቅበት አንድችም ነገር የለም። እግዚአብሔር ያስቀመጠልን ትኩረታችን አይኖቻችን በልጁ ላይ እንድናረግ ይፈልጋል። ወዳጄ ዛሬ አንተ ዛሬ አንቺ ትኩረትሽን የሰጠሹ ማን ላይ ነው? የተናገረን እግዚአብሔር በልጁ ነውና፣ አይኖቻችን በልጁ ላይ እንድናረግ ይፈልጋል። ትኩረታችን ሁሉ ማዳናችን ላይ እንዲሆን ይፈልጋል። ይሄ ትኩረት የሚፈልግ ነው። ኢየሱስ ጌታ ነው ወዳጆቼ። ዛሬ ትኩረታችሁን በኢየሱስ ላይ አድርጉ። ዛሬ እይታችሁን በኢየሱስ ላይ አድርጎ፣ በሱ በኩል ይሆን ወደ እግዚአብሔር የምንቀርበው በሱ በኩል ለዛ ከሆኑ፣ ጢሞቴዎስ፣ የመጀመሪያ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል ደግሞ አንድ መካከለኛ አለ፣ እሱም ሰው የሆነው ኢየሱስ ይላል። አንድ እግዚአብሔር አለ። በሰውና በእግዚአብሔር መካከል የሚቆም መካከለኛ አንድ አለ፣ እሱም ሰው የሆነው ኢየሱስ። ዋው! ትኩረታችን ሁሉ ወደ እግዚአብሔር የሚንቀርብ መቅረብ ከፈለግን ወደ እግዚአብሔር መውጣት ከፈለግ ነው፣ ከእግዚአብሔር ፊት መቆም ከፈለግ መንገዱ ትክክለኛው ትኩረቱ ኢየሱስ ክርስቶስ ብቻ ነው ትክክለኛው የእስራኤልን አምላክ ማምለክ ከፈለክ ግን መንገዱ አንድና አንድ ነው፣ እሱም ኢየሱስ ክርስቶስ ይባላል። ከሱ ውጭ መንገድ የለውም። ከሱ ውጭ ሌላ ስለ ኃጢአት ስለ ኃጢአተኛ የሞተው አንዳችም የለም። ለኢየሱስ ይሁን። እግዚአብሔር አምላክ ዘመናችሁን ይባርክ። ትኩረታችሁን በኢየሱስ ላይ አድርጉ፣ ያኔ የዘላለም ሕይወት ታገኛላችሁ።